የአዲስ ምዕራፍ ሰዓታችን ላይ ነው የምንገኘው። ስለዚህ ታሪኩን ተከታትለን እንመለስ። ስሜ አየለች ነገሰ ይባላል። ተወልጄ ያደኩት አሩሲ ክፍለ ሀገር ገጠር ውስጥ ነው። ቤተሰቦች ያው በዝቅተኛ ኑሮ ላይ ነው የሚገኙት። እዚህ መጥቼ ያው የህይወት ውጣ ውረዶች ነበሩ። ብዙ ቦታ ሰራ ነበረ ያገኘትን ነገር ፋብሪካ ምንም። ከዛ በኋላ አጋጣሚ ከልጅ አባት ጋር ተዋወቅ። መካኒክ ነው እሱ። አጋጣሚ ተገናኘን በዛ በቃ ቀጠል። ከዛ የተወሰነ ጊዜ ከቆየን በኋላ አንድ ላይ ነበር ያው ቤት ተከራይተን ከዛ በኋላ ልክ ልጄ እርጉዝ ሲሆን እሱ ትቶ ሄደ። ቄት እንደ ሄደ ራሱ ያላቅም በቃ ዝም ብሎ ሄደ። ልጁ እርጉዝም ነኝ ብል ብደውልለት ምንም ብል ስልኩንም አነሳ ፍቃደኛም አልነበረ። ዛ ግዴታ ያሆነ ልጄ መውለድ ስላለብኝ ልጄ እዛው ለተወሰነ ጊዜ ዘመድ ጋ ወንድሜ ነበር፣ ወንድሜ ጋር ተጠግቼ የወለድኩና እዚህ ደግሞ እህቴ ናት፣ እህቴ ነበረች በህይወት እሷ አሁን የለች። ሁለት ልጆች አሏት እሷ ቤቱ ቺ ቤት የእሷ ነበረች እና እሷ እዚህ አመጣች። ያው ተደራርበን፣ በባባ ያደገው ያው ተደራርበን ያገኙትን ነገር እየሰራው ምን እያልኩ እዚሁ አሳደግኩት። የወሊድ ጊዜ ከባድ ነበረ፣ በጣም ያው፣ እኔ ጽዳት ነበረ የምሰራው፣ እዛ ውዬ መጥቼ ነው አባን የወለድኩት፣ እና በጣም የስቃይ ልጅ ነበረ። ባድግልኝ ደስ ሲለኝ ያው ከባድ ነበረ፣ እሱ መነሳትም ሳቅቶ ምንም ስል ያው ይከብዳል ለሱ ለመኖር ሲባል እዚሁ ተጋፍ ይችላል፣ ቤት ክራይ እሱን መክፈል ይከብዳል፣ እሱን ይዤ የት ሄዳለሁ እያልኩ አልሰለቸኝ ነው እንትን ብዬ አደግ። ከአራት አመት በኋላ ነው ሰውነቱ በነገራችን ላይ እንደዚህ የሆነብኝ። እስከ አራት አመት ኖርማል ልጅ ነው፣ በቃ ደህና ነበር፣ ኪሎውም ደህና ነው፣ ደህና ልጅ ነው። በቃ ተራሩጠው ምን ብሎ እንትን ይላል፣ ይጫወታል፣ ምንም ይላል ከአራት ዓመት በኋላ በቃ ሳላስበው ሰውነቱ እየጨመረ እየጨመረ ሲሄድ እየጨመረ ሲሄድ ማንሳት እስከማቅተኝ ደረጃ ደረስኩኝ። እንደዛም ሆኖ አይሰለቸኝም ነበር። ኪሎ ሲጨምር ጥቁር አንበሳ ማሳይቼዋለሁኝ። ሰዎች ለምን ከሰፈርም ከምን እንትን እየተባበሩ ምን እያሉ አሳይቸዋል አሳይቻው አሳሳየው። ያው አስተካኪ አመጋገቡ ምናምን ይሉኛል። እኔ ግን ምንም የለኝም። የተለየ አመጋገብ የሰጠው ነገር የለም ዳቦ በሻይ ነው ምሰጠው። ሌላ ነገር ምንም የተለየ ነገር የለው። መሀል ላይ ነው ሰውነቱ መጨመር ሲጀምር፣ ሌሊቱን ላምጪ ይለኛል እየቀሰቀሰ ለሊትም አልተኛም ነበር። ያው እየቀሰቀሰ አምጪ እናቴ ይለኛል ያለኝን ነገር ሰጠዋለሁ። ቤት ውስጥ ያለውን ነገር አው ይበላና እሷን በልቶ ይተኛል። እና ቆይቶም ደግሞ ይቀሰቅሰኛል። እንደዚህ ብዬ የተወሰነ ሰዓት በሰዓት በሰዓት ይቀሰቅሰኝ ነበረ። ስራ መምሰራውን በሰዓቱ እጅ መስራት አልቻልኩም በወቅቱ ከሱ ጋር ነበር የማሳልፈው። ትምህርት ቤት እንደምን ብዬ ሁለት ሰዓት መንገድ ላይ ቆሜ አደርሰዋለሁ። እዛ ትምህርት ቤትም ያው ይከብደዋል። እናቴ ትምጣ ነው የሚለው ሁሌም። ከዛ ለማምጣት ከትምህርት ቤት ለመውሰድም ከሁለት ሰዓት በላይ ይፈጅብኛል። ለማምጣትም ደግሞ እንደዚያ አልሰለች ይቀመጣል። በቃ ይደክመዋል። መንገድ ላይ ቁጭ ነው የሚለው። አተነፋፈስ ሰውነቱ ከጨመረ በኋላ ይተነፍሳል በጣም እና ደክሞኝ ነው ምናምን ይለኛል። እና እኔም አልሰለቸውም ቁጭ ላለው ቁጭ ልልና ይነሳል። እሱ በሚንቀሳቀስ ሰዓት ብቻ ነው የምንቀሳቀሰው እንጂ ቁጭ ብዬ ነው የምጠብቀው። ማንሳት ሳቅተኝ ነው። በፊትማ ራሴ አንስቼውም አመጠዋለ። ከዛ በኋላ ግን እያቃተኝ እያቃተኝ መጣ። ልጄ ባህሪ በጣም ነው ማስበው። ብዙ ጊዜ ያው እናቴ የላትም እናቴ እንደዚህ ናት ይለኛል። ከእድሜው በላይ ነው ማስቡ። እና አስጨንቀኝ፣ ብዙ ካሌለ ይነግረዋል። እንደዚህ እንደዚህ ስለው እሺ ብሎ ይረዳኛል። እናንተ ላይ ቀርቤ ያው ከዛ በኋላ ምግብ፣ ዳዊትም ምግብ ይመጣለት ነበረ እዛ በኋላ በመሀል እንትን ብሎ ነበር አንድ ሶስት ኪሎ ቀንሶ ነበረ። እኔም ደስ ብሎኝ በቃ ተስተካከለልኝ ብዬ በፍቅር ነበረ ደስ ብሎኝ ነበረ። በመሀል ያው እንትን አለ፣ አመመው፣ ኒሞኒያ አመሙ። እዥ ሲሄድ እዚህ ጤና ጣቢያ ሲወስደው ተጻጽፎ እነሱ ሪፈር ወደ አላርት ላኩኝ። እዛ አይሲ ክፍል ነበር አይሲ ክፍል በጣም በቃ እነሱም በፍቅር ነበር ያከሙት። አከሙት ዳና ሆኖ ድኖ በቃ ዋርድ ነበርና እዛ ዳና ነው በቃ ዳና ሆኗል፣ ተስተካክሏል። አሁን እሱም ካሌድኮ ወደ ቤቴ አለ ና እንትን አለ አልተመቸም ሰውነቱ እንትን ስላለ ቆሰለበት በፓውደር ነበረ እምጠቀምለት ከዛ በቃ እንዶ ቤቴ ካሌድኮ እኔ እንዶ ካሌድኮ አለ አይተውት እነሱም ኖርማል ነው በቃውን ተስተካክሎለታል። በሁለት ይዘሹት መጫለሽ ብለ አንድ ወር እኔ እንቅልፍ አልተኛውም። በአንድ ገብቼ በሀያ አምስት ነው እዤ የመጣሁት ና እንትን አላል አልተኛውም ነበር ቀን ከሌሊ ቆሜ ነበረ የምጠብቀው የነበረው። ከዛ ወደ ቤት እዤው መጣ ወደ ቤት እዤ መጥቼ ገላውን አጠብኩት ምናልል ጉዳና ነኝ በቃ አለኝ። ከዛ በኋላ ማክሰኞ ሁለት ግን ማታ ድንገት ነው በቃ፣ እዚች ጋ ነው የምንተኘው፣ እዚች ጋ አጠገቡ ወኝ እኔ ድንገት ነው በቃ፣ እፍን እፍን ነገር አድርገው ከዚህ የሰፈር ልጆች ምናምን ፍስፍስ አድርገው ጤና ጣቢያ ወሰዱ። እዛ ስንደርስ እነሱ ኦክሲጂን ምናምን አድርገውለት ወደ አለርት ስንደርስ በቃ አረፈ። አራት ሰዓት እንደዛ ልጅ ዛሬ ሳምንት ነው ተቀበረው። የልጄ በሞት መለየት በጣም ከብዶኛል። ስለ እውነት ከሆነ በህይወት መኖር ከመኖር አለመኖርን ነበር እየመረጥኩ ያለው እራሱ። ይከብዳል። ወጣ እዚች ጋ ነው የሚቀመጠው እሱ የሚቀመጥበት ቦታ ማየት አልችልም። በቃ በአጠቃላይ ለሊትም ቀንም ነው ከውስጥ የራሱ ሊወጣም አልቻለም። እንቅልፍ ራሱ የረባ እንቅልፍ አልተኛም። እኔ ውስጥ እዚች ላይ ነው ቁጭ ብዬ ነው የማድረው። በቃ የእሱን ነገር ማየት ራሱ እየከበደኝ ነው አኗኗሬ ያው በፊትም ለሱ ብዬ ነው ያው ልጆቹ ላይ ጫና አርጌ ነው እዚህ የምኖረው ቤት ውስጥ። ቤቱ ልጆች የእህቴ ልጆች አሉ ብዬ ሻለ ሁለት እነሱ አባትም እናትም የላቸውም ቤቱ የነሱ ናትቼ የቀበሌ ቤት የቤተሰቦቻቸው ቤት ነው። ያው እነሱ ላይ ነው ጫና አርጌ ከነሱ ጋር ነው የምኖረው። እንግዲህ ካሁን በኋላ ያለውን ህይወት ደግሞ አላቅም። እስከዛሬም ለልጄ ብዬ ነው ያው እነሱ ላይ ጫና አርጌ በዚች ቤት ያው ተጋፍተሽ መኖር ይከብዳል። ስራ ላይ አይደለውም እሱ ከታመመው ሆስፒታል ራሱ ሀያ አምስት ቀን የቆየውት። ከዛ በፊትም ያው እሱን ለማድረስ ለማምጣት ውጣ ውረዶች ብዙ ነበሩ። ለጊዜ ከብዶኛል። እኔ አሁን ይሄ ነው ብዬ ራሱ በጣም ይከብዳል። የልጄን አዘን ራሱ ራሳ አለው ብዬ ውስጤን አላሳመንኩትም ራሱ እኔ ያው ምንም ሰራው ምንም ሰራው ያው ማረፊያ ባገኝ ደስ ይለኛል። የልጄም እንትን ነው ትልቁ ነገር፣ እሱ ነው ማስጨንቀኝ ስለ ልቦና። ያው ብቻዬንም ስሆን እንደዚህ እንትን ስል ያው ስራ በስራ ራሴን ቢዚ ካረኩ እረሳዋለሁ ብዬ አላስብም፣ ግን ውስጤ እንደዛ ያስባል። ግን ለጊዜው አሁን ቀንም ሌሊትም እኔ ለራሳው ራሱ አልቻልኩም፣ በቃ ውስጤ ምን አብሬው ነው የማሳልፈው። ብዙ እንደዛም ችግር ሆኖ ውጣ ውረድም ሆኖ አንድ ቀን ለደቂቃ አልሰለቸው። ምን ልጅ ሰርቼ ራሴ የምለወጥበት ነገር ቢመቻችልኝ ደስ ይለኛል። ተፈጥሯዊ ኢትዮጵያዊ ቡና ማይ ቡና ዳት ኔት ብለው ገብተው አሁኑኑ ማዘዝ ይችላሉ። ቢስንካ ዋይልድ ኮፊ ማይ ቡና ዶት ኔት በጣም ያሳዝናል። ያው ፍራውልን እንግዲህ እንደምታውቁት በስለጤናው ፕሮግራማችን ላይ ከሶስት ወር በፊት ብዙ ሰዎች ፕሮግራሙን እንድንሰራ ጠይቀውን ነበር። በተለይ በቅርብ የሚያውቋት ሰዎች እርዷት፣ ተቸግራለች። በተለይ ልጇን በማሳደግ በነበረበት ከፍተኛ ክብደት ብዙ ችግር ነው የምታሳልፈው እና የጤናም ችግር ካለ፣ ሌሎችም ነገሮች የምትረዳበት ነገር ካለ እስቲ በእናንተ ጣቢያ እርዷት ብለው ሰዎች ጠይቀውን ነበረ። ያው እኛም በቦታው ተገኘች ነበር እና ብዙ የምታሳልፈውን ነገር ብዙ ሰዎች ነግረውናል። በጣም አሳዛኝ ነገር ነበር የምታሳልፈው ትምህርት ቤት ስትሄድ ስትመልሰውም፣ በቤት ውስጥ በጣም ከባድ ችግሮች ነበር የምታሳልፈው እና ከዛ ደግሞ ጌጧ ነበር ማለት የልጅን ነገር በጣም ብዙዎቻችን እናውቀዋለን እና አንድ ጌጧ በጣም ብዙ ሰዎች በሱ ነው የሚያውቋት። በጣም ብዙ ሰዎች ይግባባ ነበር ፍራውል እና በጣም ያሳዝናል። በቃ እኔ በጣም ነው ያዘንኩት። እኔ እንጃ ተጫዋች በጣም ቁም ነገረኛ እና ለእናቱ በተለይ ከአጠገቡ እንድትለይ አይፈልግም ነበር እና እግዚአብሔር ያጽናልሽ በጣም ከባድ እንደሚሆን አምናለው። በጣም ከአንቺ ጋር ደግሞ በቅርቡ ብዙ ነገር አሳልፋችኋል። በጣም ብዙ ዋጋን የከፈለችው ና እግዚአብሔር ያጽነች በጣም ለሁላችን፣ በደስታ እንገናኛለን ብለን ነበር። ሕክምና ጀምረንለት ነበር፣ ብዙ ሰዎችም ረድተውን ነበር። ግን በዚህ ሁኔታ ስለተገናኙ በጣም የፍራውል ነገር፣ እጅግ በጣም ልብ ሰባሪ ነው። መቅዲ ፕሮግራሙን እንደጀመረችው አካባቢ ነው። ፕሮግራሙ ሳይተላለፍ በስልኳ ሁሉ ቀርጻ ሲያጫውታት ሲሳሳቁ ምን አይነት አክቲቭ ልጅ እንደነበር ትምህርት እንደሚወድ በጣም ወዳው ነበረ። መቅዲደኛ ስታውራልን ስታወራልን ስታሳየን የነበረው እና እኛም ውፍረቱ ቀንሶ ወደ ተስተካከለ ጤና ተመልሶ ድጋሚ እንገናኛለን ብለን ነበር ያሰብነው። ቢሆንም ግን በቃ እግዚአብሔር አልፈቀደም፣ የሆነው ነገር ሆኗል። አሁን ደግሞ አየለች ወይ ከባድ የኑሮ ሀዘኑ አለ። የኑሮ ሁኔታዋ በጣም ዝቅተኛ ስለሆነ ብናጽናናት፣ ብንደግፋት፣ ብንረዳት ብለን ነው አዲስ ምዕራፍ ላይ ያቀረብናት እና አየለች በጣም ልባችን ተሰብሯል አዝነናል። እግዚአብሔር ያጽናሽ ማለት እንፈልጋለን እግዚአብሔር ያጽናሽ አየለች፣ በጣም አዝነናል። በእውነት በሰማው ጊዜ በጣም በኩሌ በጣም ነው ያዘንኩት። ይከባያኝ አንቺም ችግር ማለት እናት የሆነ ሰው የሚያውቀው ይመስለኛል። ልጅ ማለት በጣም ከባድ ነገር ነው፣ አድገው ማርጋቸውን ወጋቸውን ለማየት እንጂ የነሱ ሐዘን በተለይ ቤተሰብ ተቀምጦ የልጅ ሐዘን በጣም ከባድ ነው። በተለይ ደግሞ ከእናትም እናት አለ ይባላል ብዙ ዋጋ ነው የምትከፍለው። እንኳን በዛች ሰዓት አይቻለው የምታነሳው የምትጥለው ሳትሰለች እውነት በቃ ጠረኑ፣ ንጽህናው፣ መኝታው እኔ እንጃ። በጣም ብዙ የተመቸ ህይወት ያለው ሰው ራሱ በዚህ ኒያ ላይ አያድግም እና በ- ሁሉ ነገሩ ሰው እንኳ እንድናግዛት እንኳን አስፈልግም ነበር ሁሉንም እራሱ አርጋ ነው እና ፎቶግራፎቹን አይተናል፣ የልደቶቹን በቃ እንደ አንድ እናት የልጇን ሁኔታ የአንዳንዱን ነገር ነበረ የምታደርግለት እና ጓደኛዋም ይመስለኛል አብሮነቷን ጠዋትም ማታም ሳትለየው ለየው ትምህርት ቤት ሁሉን ነገር እና ከባድ እንደሚሆንብሽ እናምናለን። በጣም አየለች፣ እግዚአብሔር አምላክ ሁሉንም የሚያጽናና አምላክ እሱ ጽናቱን ይስጥሽ። አይዞሽ፣ እግዚአብሔር ያጽናሽ። ሌላ ምንም እኔ በበኩሌ ሌላ ምንም የምለው ነገር የለም። እግዚአብሔር ጽናቱን ይስጥሽ። ከባድ ነው ልጅ ነገር፣ በጣም ከባድ ነው። እንኳን ለእናት አይደለም ማንም ሰው ሰው ከጎኑ ሲለይ ከባድ ነው፣ ይከብዳል። አዎ የትኛውም ማጽናኛ ቃል ሊያጽናናት ይችላል ግን የሚያጽናናው ፈጣሪ ነው ፈጣሪ እንዲያጽናናሽ እንመኛለን አይዞሽ ሻ አየለች በርቺ አሁን እንግዲህ ፍራውል ካረፈስ ሳምንት ሆነው አይደለም እንዴት ነሽ አንቺ የጤናሽ ሁኔታ ያለሽበት ነገር እየበረታሽ ነው የጤናሽስ ጉዳይ እንዴት ነው በምን አይነት ሁኔታ ነው ያለሽው አሁን ደህና ነኝ ግን ያው ሆስፒታል ያሳለፍኳቸው ከባድ ነበሩ ሀያ አምስት ቀን ነው ሆስፒታል ነበርኩ። በእሱ ያው ኮላሊቴን ትንሽ እግሬ ያብጣል እንጂ ደህና እንደውም፣ ለቀብሩ ተገናኝተን ነበር እና በጣም ብዙ ሰዎች ይናገር ነበር እንደውም፣ አሉ በቀደም ብሎ ከሆስፒታል እንደውም ሲወጣ ከልጅ ማይጠበቅ ፈጣሪውን አመስግኖ ወጣው ደስ ብሎት ነበር። እና ከዛ በኋላ ግን የሚናገረው ነገር ነበር አሉ። ምንድን ነው እሱ ምን ነበር የሚናገረው? ጸልዮ ነው የወጣው። ያው እናቴ እኔ ቅርብ ቀን ሄዳለሁ ሄዳለሁ እኔ አሜሪካ ነው የምሄደው ነበረ የሚለ ዝም ብሎ ከመሬት ተነስቶ ነው እንደሱ የሚለ። ትም ብሎ ነው እንደዛ የሚለ። በእርግጥ አመስግኖ ነው ወጣው። አይኖቼ ሁሉ አንተ ላይ ናቸው ብሎ በጣም ጸልዮን የወጣው በቃ ልብሱን አላባብሼ ከሆስፒታል ስንወጣ አልጋ ጫፍ ላይ ተቀምጠው አመስግኖን አይኖች የአንተ ላይ ናቸው እግዚአብሔር ስለ ማርከኝ አመሰግናሉ ብሎ ወጣ ነው። ወደ ቤት መጣን። የተለያዩ ምርመራዎች ታዘውለት ነበር። እነሱ ውጤቶች ሳይደርሱ ነው አደል ያረፈው። እነሱ ውጤቶች ያው አልደረሱም። በወቅቱ እዛ ሀገር ውስጥ የሚሰሩት ውጤቶች ተሰርተውለታል። እነሱ እዛው እኔም ባለውበት ይሄን አሰሪለት የተለያየ ብዙ ነገሮች እንትን ተብሏል፣ ተገዝቶለታል፣ ተደርጓል። ምን አይነት ምልክቶች ነበሩት? ያው እስከ ቅርብ ጊዜ ድረስ የስነ ምግብ ባለሙያ እያየውም ስለነበር ከምርመራው እኩል ሰውነቱ በጣም እንደውም እየቀነሰ ነበር እያለ አንድ ሶስት ኪሎ ቀንሶ ነበር። ከዛ በኋላ ምን አይነት ምልክት አየሽበት አንቺ? በተለይ ለከፍተኛ ማማይ ድረስ ያቃለሳሙ በፊት ሸርተቴውን ለመጫወት ጀመረ፣ ትምህርት ቤት እንዲህ መንቀሳቀስም ጀምሮ ነበረ። ድንገት በቃ ይሄ ኒሞኒያ ሲይዘው፣ ሳል ምናምን ነበር፣ ሳል የለውም። አፍንጫውን ነው በቃ ፍን፣ መተንፈስ ነገር ነው ማገት የሚልሽ ነገር ነበረ። አንቺ እንደዛ ሲያደርግ በቤት ውስጥ የምታደረግለት ነበር? ያችን ሶስት ቀን በተለይ ያችን ሶስት ቀን መድኃኒት ነበረው፣ እንደዚህ እንትን የሚደረግለት በአፍንጫ እንዲተደጉ የሚነፋ እሱን አርጊለት ብለውኝ እሱን እያረኩለት ነበረ። እዛ በቃ እያየሁት አጠገቤ እያለ ነው እጄ ላይ ድክም ያለብኝ። ምን ይልሽ ነበር። ያው በጣም አስተዋይ ልጅ ነው። እንዳየሁት ሰፈር ላይ ራሱ በጣም ለእናቱ ያለው ህልም በጣም ትልቅ ነው። እንደ ትልቅ ሰው ነው በቃ ብዙ ነገሮችን የሚልሽ። እናቴ ቤት ሰራልሻ ያለው መኪና ገዛልሽ። ግን በቃ ሀሳቡ እልሞቹ ረጅም ነበሩ። እ እግዚአብሔር አልፈቀደው። አብረን ነው ስለራሱ ራሱ አብረን አይደለም ይለኛል። በቃ እናቴ እንደዚህ አርግልኝ ይላል። አይዙሽ ደህና ነኝ። አፈነቅ ባባዬ ስለ ራሱ አይዳና ሁሌም ጥያቄ ቀን እንድጨነቅ አይፈልግምና አይሲ ክፍል ሆኖ ራሱ በእጁ ያቀኛል። እኔ ትቼው ከሄድኩ ይዳብሳል። እዛው ቆሜ ነው ቀን ከሌሊት መጠብቀው የነበረው። ፈጣሪ ጽናቱን ይስጥሽ። ማቅሚል ሀዘኑ ምን ያህል ጥልቅና ከባድ እንደሆነ እንረዳለን። በጣም ነው የሚያሳዝነው። ቢሆንም ግን ህይወት ይቀጥላል። ቀጣይ ደግሞ አንቺ ራስሽ ህይወት አለሽ፣ መኖር አለብሽ፣ መስራት አለብሽ፣ ጤናሽን መጠበቅ አለብሽ። ዛሬ ሀዘን ስለገጠመሽ ህይወት አይቆም፣ ይቀጥላል እና ለወደፊት የሚጠቅምሽን ያስፈልግሻል ብለን ያሰብናቸውን ነገሮች ደግሞ እናበረክትልሻለን። አሁን እየኖርሽበት ያለው ቤት ያው በደባልነት ነው የምትኖር። ስለዚህ ኢቢኤስ ቴሌቪዥን የአንድ አመት የቤት ኪራይ ይከፍልልሻል። የተሻለ ቤት በነፃነት በግልሽ እንድትኖሪ በማሰብ ነው። ሌላው ደግሞ የምንከራይልሽ ቤት ውስጥ አይምሮሽን ቢዚ እንዲሆን ስራም እንድትሰሪ እንጀራ መጋገሪያ ምጣድ እንዲሁም ደግሞ አንድ ኩንታል ጤፍ ኢቢኤስ ቴሌቪዥን ያበረክትልሻል። በተጨማሪ ደግሞ እንደዚሁ ስራ ጽዳት አካባቢ ነበር የምትሰሪው። ልጅሽ ከታመመ በኋላ ረጅም ጊዜ ቤት ውስጥ ነው የነበርሽው። ቤታችሁም የቀበሌ ቤትም ቢሆን እዛ አካባቢ ብዙ ሰዎች አሉና ቺፕስን፣ ሳምቡሳም፣ ሌሎችም ነገሮች እየሸጥሽ ደግሞ እንግዲህ የዕለት ኑሮሽ እንድታሸንፊ የቺፕስ መጥበሻ ማሽን በተጨማሪ ኢቢያስ ቴሌቪዥን አበርክቶል። ያው ቅድምም እንዳልነው በጣም እናዝናለን በዚህ ሁኔታ በመገናኘታችን። እኛም በኢቢኤስ ቴሌቪዥን ብዙ ነገሮችን ክብደቱ እንዲቀንስ ሕክምና እንዲያገኝ ኃላፊነቱን ወስደን የተባበሩን ደግሞ በርካታ ሰዎች አሉ። አቶ አብነት የስነ ምግብ ባለሙያ ነው። ክብደቱ እንዲቀንስ ምግቦችን በማዘጋጀት ያለሽበት ቦታ ድረስ በመሄድ ሰለቸኝ ደከመኝ ሳይ ላደረገው ጥረት በጣም እናመሰግነዋለን አብነትን እንዲሁም እንዲሁም ፓዮኔር ደግሞ ምርመራዎች ወደ ውጭ የሚላኩ ምርመራዎች ነበሩ፣ እዚህ ሀገር የሌሉ እነሱ ምርመራዎች ናሙና ወስዶ ውጭ እንዲላኩ በማድረግ እንደውም ውጤቱ ከአንድ ቀን በኋላ ካረፈ በኋላ ነበር የመጣውና ነገር ግን አብረውን ለደከሙት ነገር ሁሉ በጣም እናመሰግናለን። ያው በዚህ ሁኔታ እንድንገናኝ እንግዲህ ቢያሳዝነንም የእግዚአብሔር ፈቃድ ነው፣ ወደሚወደው ወደ አምላኩ ይሄደዋልና፣ አይዞሽ በርቺሽ ከዚህ በኋላ ብርትት ብለሽ ጠንክረሽ ለሌሎች ምሳሌ እንድትሆኝ ነው የምንፈልገው እና አይዞሽ አይዞሽ። እሺ፣ በጣም እናንተንም በጣም አመሰግናለሁ። ስ እግዚአብሔር ይስጥልኝ፣ ከባራ ሁሉ ዶክተር አብነትንም እግዚአብሔር ይባርካው ሁሉ የኢትዮጵያ ሕዝብ በአጠቃላይ የክሌ ከክሌ አልልም፣ እግዚአብሔር ይባርካቸው። አይዞሽ ብዙም ጭንቀት ውስጥም አትግቢ፣ ሀሳብሽንም ሁሉንም እሱን ነገር እያብሰለሰልሽ ብዙ ጊዜሽን አታሳልፊ፣ እና ወደ ስራ ብትገቢ ቶሎ ብለሽ። እሺ፣ እሺ፣ አይዞሽ፣ አይዞሽ፣ አይዞሽ። እኛም እናመሰግናችኋለን፣ ሁሉ እናመሰግናለን፣ ከጎንሽ ለነበሩ ሁሉ እናመሰግናለን። የዛሬው የአዲስ ምዕራፍ ፕሮግራማችን ይህን ይመስል ነበር። እሁድን በኢቢኤስ ይቀጥላል። በድጋሚ መልካም ቆይታ እንዲሆንላችሁ እንመኛለን።